ላከላት ኢዳዝ ብንስ ሜክ ሴንስ አውቀው ነው ሀቀሆልሽ። ምን ያደርግ፣ ምን ይደረጋል መሰለሽ? ይሄ አሳረኛው የሚባል እንደሚያደርገው የሰውንትን አካውንት ወስዶ የእነሱ አስመስሎ ያደርገው የለ፣ እንደዛ እያደሆን የተሰራው እኔ እልክለዋለሁ በሀሳብ ፍኔ፣ ነው የሰሩኝን ፊቴን ወስደው ቁጭ እግዚአብሔርን፣ ራሴ እጄ ላይ እስካር ስላለብኝ ተሸወዱ እንጂ ፀጉሬን እኔ ጥቁር አርጌ አላቅም። ተሸወዱ እንጂ ቁጭ ራሴን ሰርተውኝ እንዴ! በጣም በሚያስቁ እኔ ዝም ብዬ በጭባጫ ሴት ብሆን ያስፈራሩኛል። እኔ አልፈራም። ስራቸው ደግሞ የልጄን ፎቶ ወሰዱልና ልጄን እርቃኗን ሰርተው ላኩልኝ። አዩ ሰገጤ አልኳቸው፣ እኔ ሮማኔን የምቀበል ይመስላችኋል? ደንቆሮ አልኳቸው። ሌላም ሰርታ አምጣ ሄደናትና አባት የማለላችሁ ስሩና አምጡ አልኳቸው። ገባ አይቻቸዋል። አሁን ይህንን እኛ አንድ ጊዜ የሆነ ልጅ እኛ ቤት ነበረ፣ የሆነች እኛ ቤት የምትኖር ልጅ ስታስቸግር ምን አረገ መሰለ፣ የእሷን ቲክቶክ እኔ ራሴ አምኜው ነበር። ወስደው ልክ እሱ እንደጻፈችው እንዳስቸገረችው አድርገው አሳመኑኝ፣ እኔ ማለት ነው። ትችላለህ የፈለግከውን ሰው ሜክ ማድረግ ሲጀመር እንደዚህ ተጽዕኖ ፈጣሪ የሆነ ሰው እዮዳ በአንተ ማጥቃት እንዲተገኘ ለማለት መስራት ይችላሉ። እኛ ፋራ አይደለንም፣ ቴክኖሎጂ ምን እንደሚሰራ ምን አገባቸው? ድምፅ ማስመሰል ይቻላል። ቆይ ቢሆንስ ለምሳሌ አሁን ዳቆን ፈለገ አጥናቴዎስ ኢቨን ስህተት ቢሰራ እኮ ኦርቶዶክስ ተዋህዶ ሲኖዶስ አላት፣ ራሳቸው የሚሄዱበት መንገድ አለ። ምን አገባቸው እነዚህ ጴንጤዎች የሚንጫጩት? አፍልተው አልኮ ነው የምልሽ። በቃ ተደራጅተው ተቀናጅተው በቃ ሁል ጊዜ ስለ ኦርቶዶክስ ተዋህዶ ገድላት፣ ስለ ኦርቶዶክስ ምናምን ቄሶች፣ ጳጳሳቶች የሚያስተምሩት የራሳቸውን ለምን አያስተምሩም? ሄሎዲስስተምሩ እኔ እኮ ኢየሱስ አማላጃችን ኢየሱስ ነው፣ ከኢየሱስ ውጪ የለም። ለምን እሱን አያስተምሩም? ለምን እኛን አይተውትም? እኛ ያልጻፍነውን የሆነ ገድል የሆነ ምናምን እያመጡ እኛ ያልጻፍነውን ይሄ ከዚህ እስከዚህ እያሰመሩ እኮ ነው የሚለፈልፉት፣ ሌሊቱን ሙሉ። አእምሯቸው ግን ትክክል ነው። ለምን ከኛ ላይ አያወርዱም? እኛ የጴንጦቹን ጉድ እየሰበሰብን እናንጣ እግዚአብሔር ነምልህ እዚህ እኔ የምኖርበት ለንደን አንድ ሴት፣ አንቺ እግዚአብሔር የፈቀደልሽ እዚህ ልታገለጊ ነው ብለው ደህና ቤት ካውንስል ቤት ያላትን አስትተው እዚህ ለንደን አምጥተዋት፣ የፓስተሩ እህት ይሄ ለ13 ዓመት ያገለገለ ነው ኖ ፕሮብሌም ብለው እግዚአብሔርን ነምልህ፣ ልጆቼ ነምልህ፣ ለሶስት ደፍረዋት። ልጅቷ እራሱ እንትኑ ሐኪም ቤቱ ነው የከሰሳቸው። አሁን ምን ቢያደርግ ጥሩ ነው? ሙሉ ምዕመናን ለሱ ሳይን አድርገው እንዳይከሰስ የልጅቷን መበደል የልጅቷን ስትረስ ከኔ ጋር ሲያወት፣ አሁን አጠፏት ምን ውስጥ እንደከተቷት አላውቅም። የእነሱን እናምጣ ወይ እናውራ ወይ እኛ በእነሱ አገባንም ብለን እኮ እኔ ተው ናቸው። ለምን አይፋቱንም? እንደ ሌላ ትምህርት የላቸውማ፣ ሌላ ትምህርት የላቸውም። ትምህርታቸው እኮ እናንተ ሆናችሁ ትምህርታቸው እኮ የኦርቶዶክስ ተዋህዶ ገላት ሆነ፣ ትምህርታቸው እኮ የኦርቶዶክስ ተዋህዶ ሰማዕታት ሆነው፣ ስለዚህ አሁን ምንድን ነው? ይሄ ነገር ግን አሁን በፈለገ ላይ እየተደረገ ያለው አንደኛ እውነት ከሆነ ራሱ ቤተክርስቲያኑ የሚወስድበት እርምጃ አለ፣ ህግ አለ። ስለዚህ ለምን አይጠበቅም? ለምን ደግሞ የለጠፈው ዘመርኩን በቀለ ነው። ታውቂያለሽ። ዘመርኩን ሰጠ ነው የሚሉት። ደግሞ ፌሚኒዝም እነ ፊፊ የሚባሉት ፌሚኒዝሞች የሰጠ ነው አሉ ፌሚኒዝም ወይ ደግሞ ታውቃቸዋለህ እንዳለ ሴት ለሴት የተጋቡ ናቸው። ትክክል። እነሱ ደግሞ በጣም በጣም እኔ ከዚህ በፊት በሆነ ጉዳይ መጠው እንዳለ በወልቄን ያባረርኳቸው ባለጌዎች ናቸው። እነሱ ደግሞ ይሄ ሴት ለሴት እንትንን የሚያበረታቱ ወንድ እንዲጠፋ የሚፈልጉ ናቸው እና ወንድ ወንድ ለምን ሊጣቦካም፣ አብሲት ለምን አንቦቀብቅም፣ አብሲት ለምን አይጠጣም ብለው የሚያምኑ ሴቶች ናቸው። እንጀራ አብሲት መጋገር አለበት ብለው የሚያምሩ ድቅ የደንቆ የሴቶች ስብስብ ናቸው። ፌሚኒዝሞች ሲጀመር እንዳሉት ዳቆኑ እንትን መላክ አይደለም፣ ፍጹም አይደለም። እግዚአብሔር ብቻም ነው በምን እንደው ካደረገ እንኳን ቤተክርስቲያን አለ የሚጠይቀው ድቁና የምትቀማ የእኛ ሃይማኖት አለ። እንደነሱ የትም ሲንዘላዘሉ ማንም የሚጠይቃቸው የለም። አሁን ያፈሉት ከኦርቶዶክስ ምጻተ ሙዳይ ሲሰርቆ የተባረሩ ድቁናቸውን ይዘው እንደ እንደንዳልክ እንትን በየፓርቲ ቤት ቂጣቸውን ይዘው ሲወዛወዙ ተይዘው የተባረሩ እንዳለ ሌባው እኮ ነው የተነሳው። ምሳተ ሙዳይ ገልብጦ ሲሰርቅ የተያዘ የተባረረ እንዳልክ ብትለው ዱቁናውን ይዞ ጭፈራ ቤት ቂጡን ሲያወዛውዝ ከሴት ጋር ተይዞ የተባረረ ነው። እንዲህ መመለሻ የላቸውም። ስለዚህ ያላቸው ድል እኛን የኦርቶዶክስ ልጆች እየተከተሉ ሚዲያ ላይ እንዴት አይተዋል። እንዴት እንዴት እንደሚያደርገው እሱ ራሱ ለሱ እንኳን ትዕግስት ኖሮት ስላልተረታላቸው አሁን እነ ሄሎ ጂሰስ ተሰብስበው እነ ቀለሜ ተሰብስበው ከኦርቶዶክስ የተባረሩ እነሱ ናቸው ይህን የሚሰሩት። ያሉት ትክክል። አሁን እሱን እኮ ነው የምልሽ እና መጀመሪያ ፈለገ አትናቴዎስ ዳቆን ነው ጳጳስ አደለም። ዳቆን ደግሞ ስተት ከሰራ እንዳልሽው ድቁንናን የሚወስድ አርሞ ንስሓ አስገብቶ መመለስ የሚችል ቤተክርስቲያን አለ እነዚህ ፍላጎታቸው ምንድን ነው ምንድን ነው ፍላጎታቸው ይሄኛው መጥቶ እንጫወት ጌም አለው ኦኬ እብን እንኳን ገቢው ለምን ቤተክርስቲያን ሻሸመኔ ምን ላለ ቤተክርስቲያን ተባብለው ነው እንጫወታለን እሺ አለው እራሳቸው አሉ አሁን ሶፋኒትንም ይህንንም ይህንንም የሚጠሉ የሚመቀኙ አሉ መሰለኝ መጥተው አይ ይህንን እንትን አታካይዱትም አለው ለሶፊያ ለምን እኔ አይቀበሉትም ተቃለች። ፔንቶስ አይወዱትም አይወዱትም ደግሞ እየዘመረ ስላጁ ተቃጥለውበታል። አትጫውቱም ብለው ዝተውባቸው ይህን ስራ የሚሰሩ አሉ። ካኔ ማጂ አስተር ሶፊ ያራዳ ልጅ ነው፣ በጣም ምችት ያለው ያራዳ ልጅ ነው። እና ይቀልድባቸዋል፣ ያበሽቃቸዋል። እንደሚያጋልጣቸው ቁጥር አንድ ከኔ ውጭ የሚያጋልጣቸው እሱ። በዩቲዩብ እኮ እያመጣ ሄሎ ጂሰስ ኢየሱስ እንደበደብ ነው የሚሉ ፓስተሮችን እያመጣ የሚያጋለጥ ስኮ ነው። እግዚአብሔር እንዳቆ ነው ሀንድረድ ፐርሰንት ሽሎኝ የምልህ ምንም አላደረጋችሁ ስሙን ነው የሚያጠፉት። እዮዳ እኔ ከጴንጤ ጋር ችግር የለብኝም፣ ትክክለኛ እንዳንተ አይነት ትክክለኛ ጴንጤዎችን የራሳቸውን ሃይማኖት ከሚያስከብሩት አንድም ችግር የለብኝም። በዚህ ጋሮሜኔ ጴንጤ አለ እኔ ጴንጤ አለ ፕሮቴስታንት ነ ሶሮ ፕሮቴስታንት ነኝ ፈለገሽ። ይሄኛው ይሄ ማን ነው? ፓስተር ሶፍኒ ጴንጤ ነው። ጴንጤ ደግሞ ግን ከዛ ሙኑ ለየት ያለ ነው። እሱ እንዳልኩሽ እንደ ኦርቶዶክስ አራዳው ጴንጤ ነው ያራ ያራጴ ነው አ አራዳው ጴንጤ እኮ ችግር የለም። ፋራዎቹ እኮ ነው ያስቸግረው። አይ ግለሰቦች ይረገጡ ምን ታደርጊያለሽ? ሰለሽ ይሄን ይዘው የመጡት የቀለሜ ግሩፖች ናቸው አይደል? ቀለሜ ግሩፖችና ኢቭን እና የሴቶች የሌዝቢያኖች ግሩፕ እና ደሞ የማን ነው አሮ ነው እንትና ታውቂያለሽ፣ ዘመድኩን በቀለ ዝም ብሎ ነው ሁሌ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን የሚፖስተው ነገር ጥሩ አይደለም። እና እውነት እንኳ ከሆነ ለምሳሌ እውነት ዘመርኩን ራሱ ወንድ ቦይ ፍሬንድ አለው የሚል መረጃ ከጀርመን ደርሶኛል። ወንድ መጥመስ ጀምሯል። ግን ጌ ነው እራሱ ወንድ ቦይ ፍሬንድ አለው አሉ። አሁን የደረሰን መረጃ እኛ የምንለቅለት አለን። እስከዛሬ ደብቄለት ነበር። አወጣለት አለ ሱ ሚስጥር። ወይኔ ለአንቺም ተልኮልሻል እንደ አንደኛ የሞጣ እቃ ላይ እንትን ተነቅሷል ያለው አንጓ ተነቅሷል ያለው። አዎ ትቀጥል። ሁለተኛ የሞጣ ሲነቀስ እንዴት አየው? ትግልትል እሱ ራሱ ከሚስቱ ተደብቆ ከወንድ ጋር ሲጀናጀን እኛም ደርሰንበታል፣ እንለቀዋለን። እኛ አርፎ ካልተቀመጠ የእሱ ሚስጥር እኔን የማውጣው ደግሞ አለኝ። እሰጥሃለሁ ለአንተም በዋሳብ ይቅርታ መጠየቅ አለበት። ወጦ ይህን ትክክል አይደለም፣ ተሳስቼ ነው ብሎ ይቅርታ ካልጠየቀ በቃ ይለቀቅለታል። እኔም ሰምቻለሁ። በእርግጥ ብዙ ጊዜ ካየሽው ወንድ ለወንዶች እንደዚህ ያደረጉ ይላል፣ አይቻለው ይላል። እንዴት ያያል? ቁጭ ብሎ እሱ እንዴት አየ? እዛ ሄዶ ካላየ እንዴት አየ? ቪዲዮን ሲላክለት ያያል ማለት ነው። ቁጭ ብሎ ምን አውቃለሁ። አይገርምም። እሱ ራሱ መጠራጠር እኔ የደረሰኝን የእሱንም አምኛለሁ። አንድ ወንድ ልጅ መቶ እንደዛ ቢልሽ አትጠራጠሪው። ቪዲዮ ቁጭ ብዬ አይቻለሁ ሲል፣ እንዴ ምን ሊሰራ የሞጣ አቃ ላይ ተነቀሰ ሲል እንዴት አየው? እንዴት አየው? አዎ ጀርመን የሄደ ጊዜ ተገናኝቶ ይባላል። ምን ሊሰራ አቃውን አየው እኮ ነው መጠርጠር እኮ ነው። ተገናኝቷል። ሞጣና እሱ ተገናኝቷል፣ ጀርመን ተገናኝቷል። እንዲያውም ሞጣና እሱ ተገናኝቷል ይባላል። ያ ስለዚህ ያልጠረጠረ ተመነጠረ ትላለ። ትክክል። ስለዚህ በፈለገ በፈለገ አጥናጢዎስ የተነሳች ግለሰቦች ምን አገባችሁ ጴንጤዎች፣ ምን አገባችሁ የእናንተን። በየቦታውን እንጸልላቸው እያሉ የአዳር ጸሎት እያሉ ሴቶችን የሚያስረግዙ ብዙ አሉ። እነሱን ለምን አትናገሩ? የራሳችሁን ቤት አጥሉ መጀመሪያ። የኔ እንትን ነው። እውነት ከሆነ ደግሞ እርምጃ መውሰድ ያለበት የኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ነው። ቅዱስ ነው። አኬላ እየመጣችሁ ጠቅላላ እኔ ሮማን ተሰማ ደግሞ እንዳለ ቦይፍሬ ወንዶቹ ቦይ ፍሬንዳችሁን ሴቶቹ ገልፍሬንዳችሁን እንዳለ ጎልጉለን እናውጣለን። እናንተ ውሾች ማለት ነው። ማትፋቱ ከሆነ እኔ ሮማን ተሰማ ቴሌግራም ግሩፕ ከፍቼ እንዳለ አንድ መቶ ምናምን ሺህ ሰው ሰብስቤ ሮማን በባለፈው ከቤታዊ ጋር ስንነካካ ላስ ላስ እኔ

የሚመልሰው ነገር የለም። መመለስ የሚችለው እንደዚህ አይነት ቦታ ሄዶ ቀርቦ አቅርቦ ነው። እንደዚህ የጠፉትን ዱርዬዎቹን የሚመልሳቸው እንደ ድሮ ይሄ የተለያየ የሚያስጠላ እንኳን ቅጣት የሚቀጡትን እሱ እየመከረ እያስተማረ ብዙዎችን መልሷል። እሱ እየተገኘበት ቦታ ምክንያት አለው። እኔ እግዚአብሔር እንደምል እኔ እንደምታየኝ ነው ሲናገሩ ኃጢአተኛ ነኝ። እኔ ቤት ጳጳስ መጥቷል። እኛ ጳጳስ ሊገሩን ሊመጡ ይችላሉ። እኔ ቤት የመጡ አድቆኝ ነው፣ እንደ ጳጳስ ቤት የመጡ እነሱ እኔ እንደዛ ላይ የወት ነበርልጉ እንጂ የጠፋ ፈጣሪ ያሉትን ይዞ የሃይማኖት አባት ወደ ሃይማኖታቸው እንዲመለሱ የማድረግ ስራ ነው የሚሰራው እንጂ ልጁ ደነሰም አልደነሰም ቁጭ ብሎ ኦኬ ምንገር የኔ ሽም ግንና ላይ ቄስም ዳቆልም ተገኙ እዛ ቦታ ላይ ሊዘፍኑ ነው የመጡት ለእኔ ደስታ ነው የተገኙ እንጂ እኔ ቤትም ዳቆንም ቄስም ነበረ የሰፈሬ ሰው ናቸው ተጠርቶ የመጡት ሽማግሌ ላይ ለእኔ ብለው የቆሙት አባት የሞታል በእኔ ፋንታ ቄስና ዳቆል ነው የተገኙት እና ጥፋት ነው ጥፋት ነው እንዴ እግዚአብሔር የመጣ እኮ ለጻድቃን አይደለም ለአጣን ለእንደኛ ለወደቅ ነው እኔ ራሱ ፓስተር ሁኜ እኔ ራሱ ፓስተሩኛ ከተሳዳቢዎችን የምሰበስብ አለው እምኖችን የምሰበስብ አለው። ምክንያቱም እኔ ወንጌል ልሰብክና ላድን የመጣውት ግን በዛ መንገድ አላየውትም ነበር እንዲሁ እንደዚህ እንትኑ ሳየው ምናምን እንዳትሳሳት ብዬ ነው፣ ገባሽ? ምክንያቱም እኔ አሁን ባለትዳር ነኝ፣ አራ ልጆች አሉኝ። በዚህ ጉዳይ ላይ ራሴን ገርቻለሁ። እና ወንድማችን ያገባ አልመሰለኝም። ያገባ ስላልመሰለኝ ያው ታውቂያለሽ እንዳይወድቅ ይመጣሉ እኮ እሱ ባይፈልግም አሁን ለምሳሌ እሱ ዳቆል ነው። ባያገባ እንኳን የመዘምራኖች ኦረዲ እግዚአብሔርን ያወቀች ሰው ማግኘት ይችላል። ግን የጠፉትን ወደ እግዚአብሔር መንገድ ያልሄዱትን ልባቸው የዋ ሆኖ ግን የእግዚአብሔርን መንገድ ያገኙትን አስተምሮ መልሶ ቢያገባት እሱ የተሻለ ነው። ዋናዎቹ ኦረዲ እግዚአብሔር ጋር መጥተዋል። እሱ ተሰጿለው መመለስ ይችላል፣ መግራት ይችላል። ስብዕናው ከአፉ የሚወጣው ትትን ነው፣ አይናደድም። በጣም በእርጋታ ነው የሚያስተምረው። መጥተው ቲክቶክ ላይ ለእሱ መልስ ስላጡ ጠይቀዋቸው፣ እሱ የተረጋጋ በምልሻ የሚመልሱት ስላሳጣቸው፣ አሁን የእሱ ምስጢር አገኘን። እነፊፊ የሚባሉ እርኩሶች፣ ሌዝቢያኖች፣ ፌሚኒዝም ማለት የፈዘዘች ሴት ማለት ነው ትርጉሙ። የፈዘዛችሁ እናንተ ብላችሁ ለሴት ቋሚዎች ወንድ ምጠሉ። ወንድ ልጅም ማየት ሴትና ሴት ወረዲ መጋባት የጀመራችሁ ሴቶች እንደሆናችሁ ደርሰንበታል። ፌሚኒዝምማ የታለሽ? እኔ ለሰባት ዓመት ሕፃን ልጅ እንደዛ አልቅሰን ዓለምን ስናናጋ አልነበራችሁም። ለሴት ከቆማችሁ እየታላችሁ ኔ ቤት የመጣችሁት እናንተ እግዚአብሔር የረገማችሁ የተረገማችሁ የሃይማኖት ጥላቻ ስላላችሁ ኦርቶዶክስ አጥብቃ ሌዝቢያንን ስለምትጠላ እናንተ የመጣችሁት ልጁ አታክልት ቢያን ስለሆናችሁ እንዲለት ለሴት አይደለም የቆማችሁት። ለምን እኔ ለሰባት ዓመት ሕፃን ልጅ ስጮ አልመጣችሁም? የት ነበራችሁ እናንተ? ፊፊ ምናምን የምትባይ ደናቁርት ዱርዬ ስዳ ባለጌዎች፣ እያንዳንዳችሁን ደግሞ እኔ እያንዳንዳችሁን ከዛሬ ጀምሮ ስራዬ ብዬ የምሰራው እናንተ ላይ ነው። ቴሌግራም ግሩም ከፍቼ ኦርቶዶክስ የተባለ አስገብቼ ከዚህ ቲክቶክ ላይ ካላጠፏችሁ እኔ ሮማን ተሰማ አይደለሁም። በዚህ ዳቆል መጣችሁ አይደል? እፎይን ስታሳድዱ ዝም አልናችሁ። አሁን ደግሞ ይህንን ቀና ያለውን ልታስደፉት እደፋችኋለሁ። አይሜክሹር ከዛሬ ጀምሮ የምሰራው ሃይማኖት ላይ ነው። እየወደ አቤት ደግሞ እየገባው ጴንጤና ፕሮቴስታንት ልዩነት እንዳላችሁ ይሄው ሰምቻለሁ። እኔ የምጣለው ይሄኛ ያልሆናችሁ የሰው ሃይማኖት አታክ የምታረጉ አሁንም ወደፊት